ነበር አንተ ዛሬ ተቀይረህ እንደዛ ማለት ነበረብህ። አያሳፍርም? በጣም ያሳፍራል። ኧረ በጣም ሁላችንም እናምነዋለን። ከእፎይ ጋር ሳውራ እገላለሁ ያልኩበትን እኔ መረጃ ይዘሽ ነይ እባክሽ።

እኔ በፍጹም የማልሳሳትበት ነገር ቢኖር ኢየሱስ መለኮት አምላክ መጥቶ ምድር ላይ ተንቀሳቀሰ። ቆንጆ ተረት ነው፣ ይሄ ቆንጆ ተረት ነው። ለልጆቼ እኔ ቁጭ ብዬ ይህን ተረት እነግራቸዋለሁ ወደፊት፣ አልጸጸትበትም። እንደዚህ ክርስትና የሚባል እምነት ነበር፣ አምላክ ከሰማይ መጣና ምድር ላይ ወርዶ ሲሄድ ሲንቀሳቀስ ነበር። ሰዎች አላወቁትም ውስጡ አምላክነት ነበረ እና አይጠቀምበትም እየሄደ የሄደ እየሄደ መጨረሻ ላይ ወደ ሆነ ቦታ ወሰዱትና ከዛ በኋላ ከሰሱትና ከዛ በኋላ ወስደው አስረው ከዛ ሰቅለው አምላክ ተገደለ ስለው፣ ልጅ ራሱ በጥፊ የሚለኝ ይመስለኛል። ምን ሆነ ነው ነው የሚለኝ፣ ምን ነክተዋል፣ እንዲህ አባይ እንዲህ አይነት ተረት ትነግረኛለ የሚለኝ ነው የሚመስለኝ ማልሳሳትበት ተረት ወደፊት ነግራቸዋለሁ። ልጆቼን ቁጭ አድርጌ እንደዚህ ነበረ እያልኩ ማለት ነው። በተለይ ኦርቶዶክስ የምትባል ነበረች እና ቆንጆ የሆነ ሴትዮ ኢየሱስ የሚባል ወልዳ እያልኩ ማለት በደንብ አድርጌ ነግራቸዋለሁ። ችግር የለው። እኔ ክርስትና ለምንም አፍርበት አላፍርበትም፣ አላፍርበትም፣ አላፍርበትም። እንደዚህ እንዲህ ነበርኩ ብዬ ልሸማቀቅ እንዴ? ድብን አድርጌ ስዕል እየሳምኩኝ ስለምን አልነበር እንዴ? ኧረ እኔ ራሴ ስዕል ስል ነበር። በጣም ጎበዝ ሰዓሊ ነበርኩ። ኢየሱስን ስስል አብዱልከሪም ብነግርህ ኢየሱስን ስስል እንዴት አሳምሬ እንደምስለው! ሚካኤልን በተለይ ክንፋሲ አድርጌለት ጎራዴ አስይዤ ግላዲያተር ነበር የሚመስለው። ቆንጆ አድርጌ የምስለው ሰዓሊ ነበርኩ። አላፍርበትም። እና ያሳለፍኩትን ነገርም እንዴት አፍርበታለሁ? አሁን አሁን የምኮራበት ነገር ነው ያለኝ። አሁን የምኮራበትን ነገር ይዤ የማፍርበትን ደግሞ እንደ ተረት አውራበታለሁ። የምኮራበት ደግሞ ማመኔ ነው። እስልምናን ማመኔ ትክክለኛ ወደሆነ አስተምሮ መምጣቴ ከኔ ህይወት ጋር ማች የሚያደርግ የሚሄድ ከአይምሮዬ ጋር ሊቀበለው የሚችል ልረዳው የሚችል አስተምሮ ላይ መጥቻለሁ ። ስለዚህ የእናንተ ተረት ተረትና ፍልስፍና አብሬያችሁ ሁላ መጫወት እችላለሁ። ለምን በፊት እዛ ውስጥ ስለነበርኩበት። በፍጹም እኔ ልትቀይሩኝ አትችሉም። በፍጹም የቤተ ክርስቲያኑ ዋና አስተዳዳሪ አምጠታችሁ ሥላሴን ከኔ ጋራ እንድነጋገር እድል ብትሰጡኝ እንኳን በፍጹም ልትቀይሩኝ አትችሉም። በቃ ፌል አድርጓል። አምላክ ሰው በሶስት አካል ብለ ሶስት አካልን ወደ አንድ ለማምጣት ብለ ስትጋጋጥ ኢየሱስ ይመጣል እንጂ አንተ መልሱ መልሳት ጨርሰው እና ይሄ በቃ ይሄ እኔ እኔ ወስኝ እኔ ነው የገባውት ወደ ስልምና፣ ወስኝበት፣ ከልብ ያምኝበት፣ ወስኝበት። በኮንፊደንስ ነው የገባውበት የምንቀጠቀጥበት ምናምን እንደው ወደፊት እንኳን ምናልባት ብዬ በፍጹም ነው ምልህ፣ በእርግጠኝነት ነው ምልህ፣ አረጋግጬ ነው የገባውበት። በፍጹም አምላክ ሰው ሆኖ ተወለደ የሚለው ውሸት ነው። ልድገመው። አምላክ ሰው ሆነ ተብሎ የሚነገራችሁ ትምህርት ተረት ተረት ነው። ጥቅስ አለ ወይ? የለም። ፍጹም ሰው ፍጹም አምላክ የለም፣ የለም እነ ኦርቶዶክስ እና እነ ካቶሊኮች የመሰረቱት ተረት ተረት ነው እና ብትችሉ አምልጡ። እኔ በቃ እኔ አንድ ነው ቃሌ አምልጡ። ሰው እንዴት እንዲህ ግራ የተጋባ ነገር ውስጥ ተመችቶኛል ብሎ ራሱን ያሳምናል። እኔ አልችልም ራሴን ማሳመን አልችልም። ተመችቶኛል ብዬ ማሳመን ራሴን አልችልም። አልችልበትም፣ አልችልበትም ሊገባኝ አይችልም በፍጹም ሊገባኝ ልረዳውም በፍጹም። እና ይሄ የተሳሳት አስተምሮ ሰው እንዴት ይህንን ይዞ ደሞ መጦ ያወራል እንዴ? ረ ከባድ ነው። አስበዋል መልኮት ላይ እንትን ብለን በጣም እኮ ከባድ ነው። ሰይፊ ና ይላሉ ደግሞ እኮ አያፍሩም እኮ። ተመለስ በውስጥ የሚጽፉት ሚሴጅ እኮ በሳኩል የሚገር። ከብዙ ከሁሉም ጋር ነው የማውረው ባይ ዘ ወይ ከ እንትን ፓስተርነን የሚሉ መምህርነን ከሚሉ ጋር ተደዋውዬ እናውቃለን ከሚሉ ጋር ብዙ ሰዓት የሚገርማ፣ አራት ሰዓት አምስት ሰዓት ነው የምናውረው። እነሱ ራሱ ይገባቸዋል ስህተት እንደሆነ፣ ውስጣቸው እኮ ያውቃል ውስጣቸው ባይዘው ያውቃል። ግን ይህ በቃ ይሄ እንትኑ አሳስሯቸዋል። በቃ አምላክ ሞቷል የሚለው እንትን አስሯቸዋል። መውጣት አይችሉም ከዚህ ነገር ውስጥ። አንብሊቬብል ነው ያውቃሉ። የሆነ ሊታመን የሚችል ነገር አይደለም፣ ግን ከዚህ ውስጥ መውጣት አይችሉም። እኔ ደግሞ ይህንን ብሬክ አድርግ ያለው ወጥቻለሁ ወጥቻለሁ ኢየሱስ ሞቷል ኢየሱስ ሞቷል ብትሉ እንኳን ኢትስ ኦኬ ኢየሱስ ሞቷል ብትሉ መሲሁ ሞተ ብትሉ ኢትስ ኦኬ አምላክ ሞተ ብለህ ታወራለህ አምላክ ሹሩሩሩሩሩሩሩሩ እየተባለ ታቅፎ ነበር ብለህ እንደ ጀግንነት ደግሞ ልክ እንደ እውነት እንዳለው ሰው አደባባይ ታወራለህ ትመሰክራለህ ይህንን አስተሳሰብ በዚህ በዚህ ዘመን ያለ ትውልድ ሊቀበሉ አይችልም። ዝም ብለ ቢዝነስን ቀጥልበት ውስጥ ቢዝነስ ያላችሁ ሰዎች ዝም ብላችሁ ቢዝነሳችሁን አጧጡፉ እና አምልጡ። የሚሻላችሁ እሱን ከባድ ነገር ነገር ይዘ መለኮታዊ ባይዘ ክርስቲያኒቲ ላይ በጣም ትልቁ አስቸጋሪ ነው። እስፔሻሊ ስላሴ አማንያ ነው፣ እየሱ አምላክ ነው ብሎ የሚያምኑት አካል። በጣም ከባዱ ነገር ይሄ ነው። አምላክ ላይ ነው የተሳተው። አምላክ ማን ነው የሚለው ላይ ነው የተሳተው። ምንድን ነው የሚለው ላይ እዚህ ላይ ነው ከባድ ነገር የተፈጠረው እና እዚህ ላይ የተሳስቶ አንድ ሰው ነፍሱ ራሱ እንዴት እንደሚያርፍ ነው ይጫ እስቲ። ወይ ደግሞ ባለመጠየቅ ላይ ዝም ብሎ አምኖ ዝም ብሎ ያን ነገር ዓለማዊ ነገር ላይ ቢዚ በመሆን ይህን ነገር ባለማሰብ ሊሸሽ ይችላል እንጂ አንድ ሰው አስቦ ግን እንትን ሊጸናበት አይችልም። ምክንያቱም የሆነ ቦታ ላይ ሄዶ ስለማይቆም መብራራትም ስለማይችል ማስረጃ ራሱ የለውም። የምትቆምበት ነገር አይደለም ይዘ ፊሎሶፊ ስለሆነ ከመጽሐፉ የተቀዳ ሳይሆን ሀሳብ ይመጣና ያን ሀሳብ ሰፖርት ለማድረግ መጽሐፍ ይፈለጋል ነው እንጂ ሀሳብ ከመጽሐፉ ይወጣል አይደለም። ይሄ ነው ከባድ ችግር የሚያደርገውና።